የኢትዮጵያ ጥሎ ማለፍ ዋንጫ የአሁኑ የኢትዮጵያ ዋንጫ በ1945 ውድድሩ መካሄድ እንደጀመረ የታሪክ መዛግብት ያስረዳሉ። በዚህ ውድድር መድረክ የመዲናይቱ ክለቦች ቅዱስ ጊዮርጊስ፣ መቻል፣ ኢትዮጵያ ቡናና የኢትዮጵያ መድን ዋንጫውን ደጋግሞ ከፍ ሲያደ መቻል ዋንጫውን 14 ጊዜ በማንሳት በመድረኩ ደጋግሞ ሲነግስ፣ ቅዱስ ጊዮርጊስ 10 ጊዜ በማንሳት ተከታዩን ደረጃ ይይዛል። ከክልል ክለቦች ወላይታ ዲቻ፣ ሀዋሳ ከተማ፣ ሀረር ቢራና ፋሲል ከነማ ይህንን ዋንጫ ከፍ ካደረጉ ክለቦች መካከል ተጠቃሽ ናቸው በሀገሪ ሀገሪቱ ከሚገኙ ትልቅ እግር ኳስ ድቅሶች መካከል አንዱ የሆነ የኢትዮጵያ ጥሎ ማለፍ ዋንጫ ከ78 ዓመታት በኋላ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በ2016 የኢትዮጵያ ዋንጫ በሚል ስያሜ ተቀይሯል። በአዲሱ በኢትዮጵያ ዋንጫ ስያሜ ታዲያ በ2016 በአዲስ አበባ ስታዲየም በፍጻሜው ወላይታ አዲቻን ከኢትዮጵያ ቡና አገናኝቶ ኢትዮጵያ ቡናን ሻምፒዮን አድርጎ በአዲሱ ስያሜው ጉዞውን አሀዱ ብሎ ጀምሯል። ዘንድሮም ታዲያ ሁለቱን ጎረቤታሞች ወላይታ አዲቻንና ሲዳማ ቡና ሊያፋልም ቀነና ጊዜ ቦታና ሰዓት መርጦ በመጠባበቅ ላይ ይገኝ ወላይታዲቻ በዚህ መድረክ ዘመናዊ ሽሬ ልብን የሚያሞቅ ልዩ የድል ታሪክ ባለቤት ነው። የጦና ንቦቹ በዚህ መድረክ ሻምፒዮን በመሆን በካፍ ኮንፌዴሬሽን ዋንጫ ሀገራችንን በመወከል የግብፁን ኃያል ክለብ ዘማሊክን በመጣል ደማቅ ታሪክን በመጻፍ የማይቻል የሚመስለውን ግን ደግሞ የሚቻል መሆኑን ለሀገራችን እግር ኳስ አብነት ሆነው አሳይተዋል። ወላይታዲቻ አምና በዚሁ ሜዳ በኢትዮጵያ ቡና ተሸንፎ ዋንጫውን ያጣ በመሆኑ ዘንድሮ እያ ስሜት በቡሮና በደጋፊው ላይ የተለየ ቁጭት ስሜት ፈጥ ተዘግሯል። አምና እየናፈቁት ያጡትን ዋንጫ ለማሳካት ሁነኛው ጊዜ አሁን ይመስላል። ቡድኑ በሊጉ እንዳጀማመሩ ሁሉ ጉዞ ያልሰመረለት በመሆኑ አሁን ላይ በተከታታይ ነጥቦችን በመጣል አምስተኛ ደረጃ ላይ ተቀምጧል። ቡድኑ በሊጎ ከአራት ጨዋታዎች ያለማሸነፍ ጉዞ በኋላ ፋሲል ከነማን ሶስት ለባዶ አሸንፎ ወደ አሸናፊነት ተመልሶ ወደ ፍጻሜ ጨዋታ መምጣቱ ለጦና ንቦቹ ደጋፊዎች በዋንታ የሚነሳ ጉዳይ ነው። ሲዳማ ቡና ለመድረኩ አዲስ ሲሆን በፕሪሚየር ሊጉ ያልተሳካውን የዋንጫ ህልም ይህን ዋንጫ አንስቶ ለቡድኑ ታሪክ ማጻፍ አዲስ የካሳ ስብስብ በእጅጉ የሚጠበቅ ጉዳይ ነው። አሊቶቹ የፕሪምየር ሊግ ክብርን ለመቀዳጀት በማሰብ በፕሪምየር ሊጉ አሉ የተባሉ ኮከቦችን ወደ ቡድናቸው በመቀላቀል ጉዞቸውን ቢጀምሩም ያሰቡትን ማሳካት ባለመቻላቸው ቡድኑ ከደረጃ አካፋይ በታች የቆየ ሲሆን፣ በሐዋሳ በተካሄደው ጨዋታዎች ላይ ወሳኝ ነጥቦችን ሰብስቦ ከነበረበት ጫና መተንፈስ ችሏል። አሁን ላይ ከቡድናቸው ብዙ ጠብቀው እንደ ጠበቁት ያላገኙት የሲዳማ ቡና ደጋፊዎች የውድድር አመቱን ያለ ዋንጫ ላለማጠናቀቅና የስብስባቸውን ፍሬ ለመብላት እነዚህ ከዋክብቶች አንዳች ነገርን አድርገው ዋንጫውን በጉጉት ለሚጠብቀው ተጓዥ ደጋፊ ጀባ እንዲሏቸው አጥብቀው ይሻሉ። ጨዋታው በለተሰንበት ቀን ዘጠኝ ሰዓት ላይ በአዲስ አበባ ስቴዲየም ሲደረግ፣ የተመልካች ድምፅን የተራበው ካምቦሎጆ ነገ በተጓዥ ደጋፊዎች ውብ ህብረ ዝማሬ ደምቆ ይውላል ተብሎ ሚታል።